ሰላም፣ ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን። የብስራት የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ምረት ታደሰ እንዲሁም ባልደረባ የሚለውን ሙሴ አብረናችሁ ቆይታ እናደርጋለን። ከሀገር ውስጥና ከባህር ማዶ ያገኘናቸው መረጃዎችም እነግራቸኋለን። በቅድሚያም የሀገር ውስጥ መረጃዎችን ወደ እናንተ እናደርሳለን። በትግራይ ክልል የጊዜያዊ መንግስት በሚያስተዳድራቸው ወረዳዎች ብቻ ከ650 ሺህ በላይ አካል ጉዳተኞች መኖራቸው ተነገረ። የኢትዮጵያ ህዝብን ተቋም በአካል ጉዳተኞች የተደነገጉ መብቶችና ጥቅሞችን አከባበር አስመልክቶ በትግራይ ክልል ያደረገውን የጥናት ውጤት የሰጣቸውን የመፍትሄ ሀሳቦች አቅርበዋል። ከጠቅላላው የዓለም ህዝብ ብዛት መካከል አንድ ቢሊዮን የሚሆኑት በአእምሮ በአካልና በስሜት ህዋሳት ላይ በሚደርስ የአካል ጉዳት ምክንያት አካል ጉዳተኞች እንደሆኑ ይገመታል። ከዚህ ቁጥር 785 ሚሊዮን በስራ የእድሜ ክልል ላይ የሚገኙም ናቸው። በተለይም ከጠቅላላው የአካል ጉዳተኞች ብዛት 80 በመቶ የሚሆኑት አካል ጉዳተኞች በማደግ ላይ ባሉ ሀገራት እንደሚገኙ ጥናቶች ያመላክታሉ። ከዚህም በማደግ ላይ ባሉ ሀገሮች ሰዎች ውስጥ ሰባ በመቶ የሚሆኑት የሕክምናና ሌሎች መሰረታዊ ተዳድሶ አገልግሎቶች ባልተዘረጋባቸው በገጠር አካባቢዎች እንደሚኖሩም ጥናቱ አብራርቷል። ጥርጣሬ በማሳደር በተደጋጋሚ ቅሬታዎች እንደሚቀርቡም መረጃዎች ያሳያሉ። የህዝብ እንባ ጠባቂ ተቋም ማቋቋሚያ አዋጅ ቁጥር 1142/2011 አንቀጽ 7 ንዑስ 5 ተሻሽሎ በወጣው 1307/2016 መሰረትም ለተቋሙ አስተዳደራዊ በደሎች የሚቀርፍበትን ሁኔታ የማጥናትና ምክረ ሀሳብ የማቅረብ ስልጣንና ተግባር ተሰጥቷል። በዚህም መሰረት ማቅለቅ ቅርንጫፍ በአካል ጉዳተኞች የተደነገጉ መብቶች ጥቅምና ጥቅሞች አካባቢ ላይ በትግራይ ክልል በተመረጹ መንግስታዊና መንግስታዊ ያልሆኑ ተቋማት ጥናት ማካሄድ ችለዋል። የጥናቱ ዋና ዓላማ ለአካል ጉዳተኞች የተደነገጉ መብቶችና ጥቅሞች መከበራቸውን በማረጋገጥ የሚስተዋል የህግ የፖሊሲ ወይም የአሰራር ክፍተቶችና መንስኤዎቻቸውን በመለየት ምክር ሀሳብን በመስጠት አፈጻጽሙን በመከታተል ክፍተቶቹ እንዲታረሙ በማድረግ አካል ጉዳተኞች በአስተዳደራዊ በደል የጸዳ አገልግሎት እንዲያገኙና መልካም የመንግስት አስተዳደር እንዲሰፍን እየተሰራ መሆኑን አቶ አን ላይ ወርቄ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል ስትል ኤደን ሽመልስ ዘግቧለች በደብረ ማርቆስ ከተማ የፖሊስ አመራር ገድሎ ለማምለጥ የሞከረው ግለሰብ በተወሰደበት እርምጃ ተገደለ። በደብረ ማርቆስ ከተማ አስተዳደር በንጉሥ ተክለ ሃይማኖት ክፍለ ከተማ ቀበሌ ዜሮ አራት ልዩ ቦታው የትራፊክ መብራት አጠገብ የምስራቅ ጎጃም ዞን ፖሊስ መምሪያ ባልደረባ የሆኑት ምክትል ኮማንደር ዘላለም ጥራሁን በስራ ላይ እያሉ በስታር ሽጉጥ በመምታት ሕይወታቸው እንዲያልፍ ያደረገው ግለሰብ እርምጃ ተወሰደበት። ተከሳሾቹ ድርጊቱን ከፈጸሙ በኋላ ባጃጅን ተጠቅሞ በመሸሽ ላይ እያሉ ህብረተሰቡ ለጸጥታ ኃይሉ በሰጠው ጥቆማ መሰረት ተከታትለው በመሄድ እንዲቆም ሲጠየቅ ፈቃደኛ ሳይሆን በመቅረቱ እርምጃ እንደተወሰደበት ብስራት ሬዲዮ ከድብረ ማርቆስ ከተማ ፖሊስ መምሪያ ያገኘው መረጃ ያመለክታል። በዚህም ድርጊት ፈጻሚውን ለመያዝ በተከፈተ የጥይት ተኩስ ምክንያት የድብረ ማርቆስ የጸጥታ ኃይልና የምስራቅ ጎጃም ዞን ፖሊስ መምሪያ አባላት በወሰዱት እርምጃ ባጃጁ ስትቃጠል ሲተኩስ የነበረው ግለሰብ ህይወቱ አልፎ ሁለት ስታር ሽጉጥ ከ11 ጥይት ጋርና አንድ ኤፍ ዋን ቦምብ በቁጥጥር ስር ውለዋል። ሩ ሰላምና ጸጥታን ለመንሳት የተለያዩ የዘረፋ እገታ ውንብድናና የተለያዩ ተልዕኮዎችና ወንጀሎችን ሲፈጽም እንደነበር አስታውቋል ተባባሪ ተከሳሾች በማህበረሰቡ ጥቆማ ተገቢው እርምጃ ከመውሰድ ባለፈ በህግ አግባብም እስከ 21 አመት የስራት ቅጣት ማስቀጣት መቻሉ ተገልጿል ምክትል ኮማንደር ዘላለም ጥላሁን በምስራቅ ጎጃም ዞን በተለያዩ ወረዳዎች በኃላፊነት ሲያገለግሉ የቆዩ ሲሆን በፖሊሳዊ ሙያቸው ህዝብን ሲያገለግሉ የነበሩ የፖሊስ መኮንን የነበሩ መሆኑን የደብረ ማርቆስ ከተማ ፖሊስ መምሪያ ለብስራት ሬዲዮ ላከው መረጃ ያመላክታል ስትል ይመስላል ኤደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። ትራምፕ በቢሊዮነሩ መስክ የሚደረገው ድጎማ ቢቆም ሱቁን ዘግቶ ወደ ደቡብ አፍሪካ ይመለሳል ሲሉ ተናገረው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ማክሰኞ እለት እንዳስታወቁት ከሆነ የመንግስት ቅልጥፍና ክፍል ለቴስላ የሚሰጠው ድጎማ እንዲታይ ሀሳብ ያቀረቡ ሲሆን ለቱጃሩ ሰው ኤለን መስክ ኩባንያዎች የሚሰጡ ድጋፎች ገንዘብ ለመቆጠብ ጥቅም ላይ እንዲውሉም አሳስበዋል። ትራምፕ ይህንን አስተያየት የሰጡት የዓለማችን ባለጸጋው መስክ ሰኞ እለት ዳግም ትችቱን በትራምፕ አስተዳደር ላይ ማቅረቡን ተከትሎ ነው። በከፍተኛ የግብር ቅነሳና ወጪ ሂሳብ ረቂቅ ላይም ትችቱን አሰምተዋል። ኢለን በታሪክ ውስጥ ከማንኛውም የሰው ልጅ የበለጠ ድጎማ ሊያገኝ ይችላል። እናም ያለ ድጎማ ኢለን ምናልባት ሱቁን ዘግቶ ወደ ደቡብ አፍሪካ ይመለሳል። ከአሁን በኋላ የሮኬት ማስወንጨፊያ፣ የሳተላይት ወይም የኤሌክትሪክ መኪና ማምረት የለም። እናም ሀገራችን ታተርፋለች። ምናልባት የመንግስት ቅልጥፍና ይህንን መመልከት አለበት ብለዋል። ለትራምፕ ጽሑፍ ምላሽ የሰጠው ማስክ የራሱን ንብረት በሆነው ማህበራዊ ሚዲያ ኤክስ ላይ ለኩባንያዎቹ የሚደረግ ድጋፍ ካለ አሁኑኑ ማቆም ትችላላችሁ ሲል አጋርቷል። ትራምፕ ከዚህ ቀደም ር ወር መጀመሪያ ላይ ግንኙነታቸው ሲሻከር በማህበራዊ ድረገጾች ላይ በተፈጠረ ሁለንተናዊ ፍጥጫ በህጉ ላይ በተፈጠረ ግጭት የመስክን የመንግስት ድጎማና ኮንትራክቶች እንደሚያቋርጠው ዝተው ነበር። ይህም እንደ ተንታኞች ገለጻ ከሆነ ተንታኞች የአሜሪካ እዳ ወደ 3 ትሪሊዮን ዶላር እንደሚጨምር ተናግረዋል። የማስክ ቢዝነሶች የሮኬት ኩባንያና ስፔስኤክስ 22 ቢሊዮን ዶላር የሚጠጋ የፌዴራል ኮንትራክት ያላቸው ሲሆን ይህ የስራው ውልም የሳተላይት ክፍሉ ስታርሊንክን ያጠቃልላል። የቴክኖሎጂ ኩባንያው መሪ ቢሊዮነር ኤለን መስክ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የግብር ቅ ለመነሳና የውጪ ሂሳብ ላይ ትችታቸውን አጠናክረው በመቀጠል ለአዲስ የፖለቲካ ፓርቲ እንቅስቃሴ ጥሪያቸውን አቅርበዋል። የግብር ፎይታዎች በጤና አጠባበቅና የምግብ መርሃ ግብሮች ላይ ከፍተኛ ቅነሳ በሚያስተዋውቀው የትራምፕ ባለ 940 ገጽ ትልቁ ቆንጆ ቢል ላይ ማስክ የሰነዘሩት ትችት አይነት ከዲሞክራቲክ ፓርቲና ከአንዳንድ የትራምፕ ሪፐብሊካን ፓርቲ አባላት ላይ ተመሳሳይ ተቃውሞ ገጥሞታል። በጆርጅ ሜሰን ዩኒቨርሲቲ የህዝብ ፖሊሲ ፕሮፌሰር የሆኑት ቢል ሽናይደር ለአልጀዚራ እንደተናገሩት መስክ ተቃዋሚዎች ያቀፈ ውጤታማ የፖለቲካ ጥምረት መመስረት ከባድ ሊሆንበት ይችላልም ብለዋል። ኤሎን መስክ ቢሊነር ነው። በአሜሪካ ውስጥ ፓርቲ ለመመስረት በቂ ቢሊዮኖች የለውም። በፕሬዚዳንት ትራምፕ ደስተኛ ባይሆኑም እንኳ ፓርቲ ለመመስረት በቂ አይደሉም ሲሉም ሽናይደር ተናግረዋል። አሁን እሱ በጣም ተወዳጅ ሰው ካልሆነ ከትራምፕ ጋር ጉዳዮች አሉት። እሱም ቢሆን ብዙ ተቃዋሚዎች፣ ብዙ ተቺዎች አሉት፣ በተለይም በአሜሪካ ውስጥ ባሉ ሴቶች ሲሉም ተደምጠዋል። የኢራን የዩራኒየም ማበልጸጊያ ቴክኖሎጂና ሳይንስ በቦምብ ሊጠፋ አይችልም ሲሉ አራግቺ ተናገሩ። የኢራን የኒውክሌር ኃይል እውቀትና ሰላማዊ የኒውክሌር ኢንዱስትሪ የበለጠ ለማራመድ ያላትን ቁርጠኝነት በወታደራዊ ጥቃት ብቻ መጥፋት እንደማይችል የውጭ ጉዳይ ሚኒስትር አባስ አራግቺ አረጋግጠዋል። ከፍተኛ ዲፕሎማቱ ለሲቢኤስ ዜና ወኪል በሰጡት ቃለ ምልልስ ላይ እንደተናገሩት አንድ ሰው ቴክኖሎጂንና ሳይንስን ወይንም የሰላማዊ የዩራኒየም የማበልጸጊያ በቦምብ ማጥፋት አይችልም ብለዋል። የእስራኤል አገዛዝ በጁን 13 ላይ በኢራን ሪፐብሊክ ላይ ጦርነት ከፍቷል። ይህም የሀገሪቱን የኒውክሊየር ተቋማትና ሌሎች በርካታ ኢላማዎች ላይ ያነጣጠረ ነበር ብለዋል። ከዚህ ቀደም ታይቶ በማይታወቅ ወታደራዊና የስለላ ድጋፍ ለጥቃቱ ከፍተኛ አስተዋጽኦ ያበረከተችው ዩናይትድ ስቴትስ ስትሆን የ12 ቀናት ቆይታ የነበረው ግጭቱም ሊጠናቀቅ ቀናት ሲቀሩስ በኢራን ማዕከላዊና ሰሜን ማዕከላዊ ክፍል የሚገኙትን በርካታ የኒውክሊየር ቦታዎች መታለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተነጣጠሩ ቦታዎች በአሜሪካ ጥቃቶች ተደምስሰዋል ሲሉ የሰጡት መግለጫ ከጊዜ በኋላ ፔንታጎን በራሱ ግምገማ ውድቅ ማድረጉ ይታወሳል። የውጭ ጉዳይ ሚኒስትር የኢራን ሪፐብሊክ ሙሉ በሙሉ ፈቃደኛና ኪሳራዋን ለመቋቋም የሚያስችል አቅም እንዳለ ጠቁመው ሀገሪቱ በምን ያህል ፍጥነት ይህን ማድረግ እንደምትችል ተስፋ ሰጪ ፍንጭ አሳይተዋል። በእኛ በኩል ይህ ፍላጎት ካለና በዚህ ኢንዱስትሪ ውስጥ እንደገና መሻሻል ለማድረግ ፍላጎት ካለ የጠፉትን ጉዳቶች በፍጥነት ለመጠገንና የጠፋውን ጊዜ ለማካካስ እንችላለን ብለዋል። እንደ አራግቺ ገለጻ እስራኤል ባደረገችው ጦርነት የሀገሪቱን ወሳኝ መከላከል ቶችን ጨምሮ ኢራን በኢንዱስትሪ ውስጥ ያላትን ጥንካሬ ታይቷልም ብለዋል። በተጨማሪም ለ12 ቀናት የዘለቀው ጦርነትን አሳልፈናል። ስለዚህ ሰዎች በቀላሉ ከብልጽግና ወደ ኋላ አይመለሱም። በጦርነት ወቅቱ ራሳችንን የመከላከል አቅማችንን አሳይተናል። ባለስልጣኑም በተጨማሪ ሀገሪቱ አዲስ ጥቃት ከገጠማት ራሷን የመከላከል እርምጃ እንደምትወስድም አስረድተዋል። ከተወዳጁ ብስራት የዩትዩብ ገጽ ወደ እናንተ ሲደርሱ የነበሩት የዕለቱን መረጃዎች እነዚህ እስካትሏቸው የቆያችቱን ይመስሉ ነበር። ሚሊዮን ሙሴና ምህረት ታደሰ ከመላው ዝግጅት ክፍሉ ባልደረቦቻችን ጋር በመሆን አብረናችሁ ቆይታ ስናደርግ ነበር። ሌሎች የብስራት የዩትዩብ ገጽ ፕሮግራሞች እዚሁ ታገኛችኋላችሁ። ሳብስክራይብ ማድረጋችሁም አዘንጉ። እኛ ግንዚህ ዚህ ጋር ተሰናበትን። ሰላም